ጠፋባቸው፣ ተፋባቸው አላልከኝም እንዴ? የእጃቸውን የሚሰጧቸው መዋረድ እንዴት እንደሆነ ስላላወቁ ማለት፣ አንተን እንደ ነዳህባቸው አየ። እኔም በዛብ መሳፈጥ ሞፈር ተሸክመው በሬ ሲለምኑ አያለሁ። የታባቱ። አረ ግን ሁሉንም ባይሆን አንዷን እንኳን ወስደህ ብትመልስላቸው ወሽካታ ምን እንደማድረግ አንጣት ነገርኝ። እየሰማሽ ነው? እል ትላንትና ከብርቄ ጋር አብረን ነበርን። ከዛ እየጠጣን ነበር። ብርቄም ሰክራ ነበር። አው ብታይ ከኔ ቀድማ ሁላን የሰከረችው። እሺ፣ ከዛስ? ከዛ ተኝተንም ነበር አስታውሳለሁ። ቆይ ለሰከንዱ ጋር ከብቶቹ ትዝ አላሉሽ እንዴ? ብለውኛል እኮ ግን፣ በቃ ራሳቸው ቤታቸውን ያውቁታል ስትለኝ እኮ ነው። እንደዛ ከሆነ እሷ የምታውቀው ነገር አለ ማለት ነው። ቆይ እሰኒ አብራችሁ አልወጣችም? መንገድ ላይ ነው ጥላኝ ሄዳችሁ? ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምን አላችሁልኝ? በቅድሚያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ያልኩኝ ጽናትን ይዤ መጣሁ። እስከ ቪዲዮ የፍጻሜ አብራችሁኝ ቆዩ። ሌና ኪራ ሚስቱ ስለናፈቀችው ሌናን ከብቶችን አቆሚያቸው ብሎ ወደ ቤቱም አምርቶ ነበር። በዚህ መሀል ታዲያ እሱ ፍቅሩን ሲያጣጥም እሌናም አረቂዋን ጠጥታ ሜዳ ላይ ወድቃ ስለነበረ ከብቶች የሰው አዝመራ ይገባሉ። ሌናም ከብርቄ ጋር በጣም ስክር ብላ ስለነበረ ሜዳ ላይ ይዘው በሀይላንድ አረቂያቸውን ጥጥት አድርገው ተኝተዋል። በዚህ መሃል ታዲያ በዛብህ ጓደኛውን ይዞ ሲመጣ ከብቶችን ከርቀት ያያቸዋል። እነሱ ጓደኛውን ወስደው ወደ ቤት ጣላቸው። እኔ የምሰራው ስራ አለኝ በማለት ከብቶችንም አግቷቸዋል። ማታ አባቴ ሳይሰማ ከብቶችን ፈልገን ማግኘት አለብን። የገጠር ሰው ወይም ደግሞ የክፍለ ሀገር ሰው ከብቶች ሲጠፉባቸው ምን አይነት ስሜት እንደሚሰማ አንተ ስለማታውቅ ነው በማለት እሷም እንግዲህ እልቅ ሰዋን እያጧጧፈችው ነው። አንቺ በዚህ በኩል ፈልጊ እኔም በዚህ በኩል ልፈልግ እያሉ ጫካ ላጫካ እየተሯሯጡ ይገኛሉ። በዛብህም ኪራና ጽናትን አግንቷቸዋል። እነሱ ምን እንደሚፈልጉ የሥራውን ስለሰራ ከብቶች ይፈልጋሉ ብሎ በማሰብ እነሱን እየጎበኘ ይገኛል። መንገድ ላይም አግንቷቸው ነበር። ብቻ አንድ ሁለት መነጋገርም ጀምረዋል። ከመንገዳቸው ላይ ቁሞ ጽናት ደግሞ ከመንገዳችን ላይ ክላልም ብላ ትበዛጫለች። በዛብህም የልብ ልብ ስለተሰማው ምን ሆናችሁ ነው ለምናት ነግሩኝም፣ በማለትም እነሱን ጠይቋቸው ነበር። ጽናትም ከመናገር ተቆጥባለች። ኪራ በዛብህ ስላናደደው ሂዶ ሌናን አንቋት ነበር። እሌና ታዲያ በዚህ መሀል ምን ሆነን ያነቅይ በማለት ከብቶች እንደጠፉ ከቁብም አልቆጠረቻቸው። እሱም እንግዲህ ጉሮሮዋን በመያዝ ብቻ ጽናት ደርሳ ትነፍሷን አትርፋላታለች። ጽናትም ራሷን ለመረጋጋት ሞክራ፣ ሌና አባክሽን ገሬ ከብቶች የት ናቸው? በማለት ትጠይቃታለች። እሌናም እንግዲህ እኔ ሌና ኮ ከብት ጠባቂ አይደለሁም። በዛ ላይን ያስኮበልልኋቸው፣ እየተሰድድኋቸው፣ አገትኋቸው የት እንደሄዱን የምናቃለው በማለት ሽምጥ ታረጋቸዋለች። ስፔድ ወይም ደግሞ አስጨናቂ አዲሱ የአቶቶ ሾመ ልጅ ቤቱን እየፈተሸ ይገኛል። አንድ ባንድ፣ ሶፋ ስር፣ መኝታ ቤት ምን የቀረ ነገር አለ። በአጠቃላይ ፍራሹን፣ ቤቱን ሁሉ ቡርቡር አድርጎ ብቻ የቤቱን ካርታ እየፈለገ ይገኛል። እናቴ እምቡጥዬ የሚላት ፍቅረኛው ባለፈው ምግብ ሰርታለት ምግቡ አልጣፍጠው ስላለ እሷንም ጥሏት ሄዶ ነበር። በዛሬው ዕለት ታዲያ ከአበባ ቦታዋ ሄዶ ይቅርታም ጠይቋታል። ማሳጅም አድርጎላት ነበር። ባለፈው ምግብ ሰርችልጥ ጥለሀይድ ሌሄድ ለምንድነው ዛሬ መጣኸው? በማለትም ጠይቀው ነበር። ባለፈው እኮ ምግብሽ በጣም ጣፍጦኛል በማለት የሚሸንግሏት ነበር። ብርቄ የባሏን ጓደኛ ውሽማ ካረገችው ሰንበትበት ብላለች። እናም በዛሬው እለት ወስዳ ሀድር ሰዓት እኔ ከብቶችን አድርሼ ልምጣ ባለው መሰረት እንግዲህ እሱም በጎን ሚስቱን ሲያስተናግድለት ቆይቷል። ሚስቴቱም እንግዲህ ቁርሷን ከቀመሰች በኋላ ናና ምግብ ሳትበላት የድንበ በማለት ትጎተዋለች። በዚህ መሀል ታዲያ በዛብህ መንገድ ላይ አግኝቷቸው ነበር። ምን እያደረጋችሁ ነው ሲባል እነሱ ሁለቱ እየተርበተበቱ ነው። አስጨናቂ ካርታና ፕላኑ ስለጠፋው መልሶ እንግዲህ ቤቱን አስተካክሎታል። በዚህ መሀል ታዲያ ቤቱ አቧራ ቧራ ሸቶ ነበር። ሰኒም ትመጣለች። ምንድነው ደግሞ ይህ እየሸተተኝ አቧራ ቧራ ይሸታል በማለትም ጠይቀው ነበር። እሱም እንግዲህ ከቲቪ ሊያይች አዲስ ስፖርት እየሞከርሁ ነበር በማለት ነገሮችን ሸውዷታል። እሷም እንግዲህ ብዙ ነገር ከተከራከረችው በኋላ ወደ ኩሽና ሜዳ ነበር። ይቺ ልጅ ምንም አትመቸኝም፣ በጣም ትጋትተኛለች በማለት ብቻ እንደጠላት አላት ይናገራል ሰኒ ራኬ በደወለች ሰዓት ከጽዮን ጋር ተጣልቼ ነበር በዛ ላይ መታኋትኝና የምሩ አማቶች አዩኝ በማለት አንዳንድ ነገሮችን ነግራት ነበር። በያሁን ይቅርታ ጠይቂያት ባለቻት መሰረት አበባ መግዛት ሄዳ ነበረ። ጽና ግልብ የሆነችው ሰኒ ታዲያ አበባ መግዛት ከምቡጥዬ አበባ ቤትም ሄዳ ነበር። በዚህ መሃል ታዲያ እስኪ ለርቅ የሚሆን አበባ ስጭኝ በማለትም ጠይቃት ነበር። እንቡጥቡጥ እየታዲያ ስትለፋደድባት ምን ሆነች ነው አማርኛዎችን የምታኘያቸው ምንድን ነው የምትለፋደጅ በማለትም ጥላት ሄዳለች። ለምን በስርዓት አታስተናግጅም በማለትም አቁርባት ሳትገዛት ጥላትም ሄደች። በዛብህ ከጓደኛው ጋር ቁጭ ብሎ ነበርና በዚህ መሃል ኪራና ጽናት ሜዳ ለሜዳ ይንከራተታሉ። እሱም እንግዲህ በርቀት አይቶ ነበር። በዛብህን ጠየቀው። ያየከተማውና ጽናት ምን እየፈለጉ ነው በማለትም ጠይቆ ነበር። ብቻ ከብቶቹን እሱ እንደደበቃቸው ግልጽ አድርጎ ይነግረዋል። እና ያን ሁሉ አንድ በረት ከብት ለምንድንነው የደበቀው አንድ ከብት ወስደህ ሌላውን ማተውለት በማለትም እሱ ግልጹ ነግሮት ነበር። አንተ ምን ያገባሃል በማለትም ተቆጠው። ሰኒን ራኬብ ሂደሽ ይቅርታ ጠይቄ ባለቻት መሰረት እሷም እንግዲህ ከነአለምዬ ቤት ሂዳ ይቅርታ ለመጠየቅ ተዘጋጅታ ትገኛለች። በዚህ መሃል ታዲያ ጽዮን የለችም። እኔ ይቅርታ አድርጌልሻለሁ። ጽዮን ስትመጣ ደግሞ በድጋሚ መጠሽ ይቅርታ ጠይቂያት በማለቷ ሰኒ ደግሞ አይቻልም ብላለች። ብቻ አፋ ወጣ ባትናገርም መዘው ላይ ይቅርታ ጠይቃ መገላገል ስለፈለገች ብዙ አልተከራከረችም። አሻያሌው የአለምዬንና የጽዮንን ጉድ ስለሰማ አሁን ላይ ይቅርታውንም መቀበል ከብዶታል። እቺ የኔ ባለቤት ናት ወይስ ሌላ ሰው? ብቻ የማላቃት ሰው ሁናብኛለች በማለት ብቻ በምሮ አስመስለው እነሱ የሆነውን ነገር እያጧጧፉት ይገኛሉ። አለምየንም ተቋጥቷት ጥሏት ወጦ ይሄዳል ጽናት አባት ሁለት ቀን ከቤት ስላላደረ ከብቶችንም ማላያቸው በዚህ መሃል ታዲያ ከብቶች እንዴት ናቸው በማለት ጽናትም ጠርቶ ጠይቋት ነበር እሷ እንደ ደህና ናቸው ብላለች ጌተር በተበተች ኪራ ይዟቸው ወጦ ነው እንጂ እነሱ ደህና ናቸው ያደሩበትንም የማይቸው እበት የሚባል አልጣሉም ሆዳቸው አልሞላም ያለበትን ግጦሽ የሚበላ ነገር ስለምታቂ ወስደሻ ብያቸው እንጂ አትተያቸው በማለትም ምክር ሀሳብ ሰጥቷታል እሷን ምሽ ካለች በኋላ በይበቃኔ ወደ ኪራ ሂጅ ከብቶችን አይቻቸው ለምታስ ከዛ ቁርሱን ስር ይላታል። እሷ ደግሞ በየትም በፍጹም አትሄድም ከብቶችን አትሄድም፣ ስለዚህ ብላና አሁን ወደ ገበያ ስለምትሄድ ከከብቶች መሄዱን ተወው ብላ ተሸነግለዋለች። ከብቶች እንደሌሉ ስለመታቅ ብቻ ወደ ሜዳ እንዲሄድ አልፈለገችም፣ እንዳይሄድ አስጠንቅቀዋለች። ሌናም ቁርስ ተሰርቶ ስለነበረ ኪራና ቁርስ ብላ ለማለት ጠርተውም ነበር። በዚህ መሃል ታዲያ እስኪ ቁጭ በይ የተፈጠረውን ነገር ንገሪኝ፣ ሰክሬ ነበረ ብርቄም ሰክራ ነበረ። እና ብርቄ ከብቶች ወደ ቤታቸው ይሄዳሉ ውሻና ከብት ቤታቸው አይጠፋቸውም በማለቷ እኔም ዝም ብዬ አረቄን ጠጥቼ በዘውተኛ ሆኝ በማለት ያለውን ነገር ፍርጥ አርጋ ትነግረዋለች። እሱም እንግዲህ ና ቁርስ ብላ ሲባል እኔ ጋሽናዬን በምን ዓይኔ አየዋለሁ? ስለዚህ እሱ ሲሄድ ጥሪኝ በማለት እሷንም ሰዷታል። ምሩ ባልና ሚስቱ የተጣሉ በእኔ ምክንያት ነው እያለች ራሷን እየወቀሰች ትገኛለች። ብቻ ናሆሜ ያለውን ነገር ለማረሳሳት እየሞከረ ይገኛል። በሌላ በኩል ሰኒ ክፉኛ እያዘነች ነው፣ ከጓደኛዋ ጋር ስለተጣላች። ትቼ እንዳልተዋት ልቧ ቀን ነው እንዴት አድርጌ ልተዋት በማለት ብቻ እያንሰላሰለች ትገኛለች። እንዳልተዋት ደግሞ ትጎዳለች በማለት ብቻ ስለምሩ እያሰበች ነው። ሰኒ ክፉኛ ተናዳ ትገኛለች። ቅዱሴ እንቡጥዬ ቡጥየ ሳሎንን ስለያዘችው፣ እሱ ደግሞ እሷን ላለመሄት ወይም ደግሞ ላለመነካት ሲባል ኩሽና ላይ ቆሞ ነበረ። በዚህ መሃል ታዲያ ለናቲም ደውሎ ከቤቴ ውጡልኝ፣ ወደ ኩሽና ደግሞ እንዳትሄዱ በማለት እዛው ኩሽና ሆኖ ደውሎ ማስጠንቅቆታል። ካሜራም ገጥም ያለው በማለት እነሱን እያስጨነቀ ይገኛል። እንቡጥዬም ሳሎን ላይ ልብሴን እኮ ቀይሬ ያለው እንግዲህ ራቁቴ ሊያይ ነው በካሜራ በማለት እያለቀሰችም ነበር። በሸያሊውም ካለምዬ ጋር ትንሽ ስለተኮራረፈ ከቅዱሴ ጋር እራሱን ማደስ ስለፈለገ ለቅዱሴ የደውሎለት ነበር። የትነ በማለት ሲጠይቀውም እኔ ከገዛ ቤት የታግቸ ነው ያለሁኝ። ብቻ ራሴን ከማደንበት ቦታ ተደብቅ ያለሁ መውጣት አልችልም በማለትም ነግሮት ነበር። ቤተሰቦች የዛሬ ቆይታችን ከዚህ ጋር ተጠናቀቀ። በሌላ ቪዲዮ እስከምንገናኝ ቸረደሩልኝ።